ላሁ አለይሂ ወዓላ አሊሂ ወአስሓቢህ ወሰለመ ተስሊመን ከቲራ አማ በዕድ፣ የተከበሯችሁ የአላህ ባሪያዎች ይቺ ዓለም ሰዎች ስንቅን የሚሰንቁባት ለአኺራቸው ዝግጅት የሚያዘጋጁባት የሆነች ሀገር ነች። ዝግጅት ከሚደረግባቸው ከእስላም መሰረት የሆነው ትልቁ ሀጅ ነው። ይህ ሀጅ የአላህ ነቢይ አለይሂ ሰላቱ ወሰላም በተውሂድ ጀምሮ በተውሂድ ነው የጨረሱት። በሀጅ ዙሪያ ላይ የመጡ የቁርአን አንቀጾችም ይሁን የአላህ ነብይ ያስተላለፏቸው መልክቶች የአላህን ዋህዳንያ የሚያረጋግጡና ባህላ አምልኮሽን የሚያወግዙ ናቸው። የሀጅ ስራ የቂያማን ቀን የሚያስታውስ የሰው ልጆች ምንም አይነት ልዩነት እንደሌላቸው በአንድ ሜዳ ላይና ወይንም ደግሞ በአንድ ማደሪያ ቦታ ላይ አንድ አይነት ልብስ ለብሶ አንድ አይነት ቃላትን እያስተጋቡ የአላህን አምላኪነቱን የሚያጸድቁበት የሆነ አንደኛው ህገ ደንብ ነው። ይቺ ርሳላ ወአዚን ፍናስ ትላለች፣ ለሰው ልጆች በሀጅ ድንጋጌ ጥሪ አድርግ። ቢልሐጅ ይላል፣ በሐጅ ጥሪ አድርግ ይላል። ነቢዩላህ ኢብራሂም የአላህን ቤት ገንብቶ ከጨረሱ በኋላ አላህ ለሰው ልጆች ጥሪ አድርግ፣ ይህንን ቤት መጥቶ እንዲጎበኙ ና አላህ ግዴታ ያደረገባቸውን ሀጅ እንዲፈጽሙ ብሎ አላህ ለነቢዩላህ ኢብራሂም መልእክትን አስተላልፎላቸዋል። አልሐምዱሊላሂ ሊላህ ረብልዓለሚን ለአለማቱ ጌታ ምስጋና የተገባው ይሁን። ወሰላቱ ወሰላም ሰላትና ሰላም አላ ሰይድ ልአንቢያ ከነቢያቶች ሁሉ በላጭ በሆኑት ወልሙርሰሊን፣ እንዲሁም ከመልእክተኛዎች ሁላ በላጭ በሆኑት በነቢዩ አለይ ሰላቱ ወሰላም ላይ ይሁን። ዋአላ አሊሂ በቤተሰቦቻቸውም ይሁን። የአላህ ነቢይ ቤተሰቦችን መውደድ ከኢማን አካል ነው። ትክክለኛ ሙስሊሞች ነቢዩን አለይ ሰላቱ ወሰላም ይወዳሉ የነብዩንም ቤተሰቦች ይወዳሉ። በቤተሰቦቻቸውም ላይ የአላህ ሰላትና ሰላም ይሁን። ወሳህቢሂ እንዲሁም ደግሞ በጓዶቻቸው ላይ እነ አቡበክር፣ እነ ዑመር፣ እነ ዑትማን፣ እነ አልይ በመጀመሪያነት የሚጠቀሱ ናቸው። ትላልቅ ሰሃቦችን መውደድ ከኢማን ምልክትና ከኢማን አካል አንደኛውም ጭምር ነው። በተደጋጋሚ የአላህ ነብይ አለይሂ ሰላቱ ሰላም ሰሃቦቼን እንዳትነኩብኝ ብሎ አውጅ አሉ የአላህ ነብይ ዐለይሂ ሰላቱ ሰላም። ስለዚህ በጓዶቻቸውም ላይ ያላህ ሰላትና ሰላም ይውንባቸው። አጅመዒን ይላል፣ በአጠቃላያቸው ያላህ ሰላትና ሰላም ይወረድባቸው። አማ ባዕድ፣ ከኹጥባው በመቀጠል ፈኢነል ሐጃ ሐጅ ማድረግ ወይ ሐጅ ራሱ ሁዋ ሩክኑል ኻሚስ ከእስላም አምስተኛው መሠረት ነው። እስላም በአምስት ነጥቦች ተገንብተዋል። ከእነዚህ ከአምስቱ ነጥቦች አንደኛውን አፍርሶ ወደ አኼራ የሄደ ሰው ከፍተኛ የሆነ ቅጣት ይጠብቀዋል። ስለዚህ ከነዚህ ከአምስቱ አንደኛው ሐጅ ነው። ሚን አርካኒል ኢስላም ከእስላም መሰረቶች፣ አንደኛው ነው። አለቲ ፈረዳሃ አላሁ ተዓላ ዓላ ዒባዲህል ሙስሊሚን ይቺንንም ሐጅ አላህ ግዴታ ያደረጋት ሙስሊም በሆኑ በአላህ ባሪያዎችም። በአላህ የካደ ሰው ሐጅ ቢያደርግ ፋይዳ የለው፣ እስልምናን ሳይቀበል ኢማንን ሳያረጋግጥ ዝም ብሎ ሐጅ ቢያደርግ ፋይዳ የለውም። ለዚህ ነው ሙሽሪኮች ነቢዩ ዐለይሂ ሰላቱ ወሰላም ከመምጣታቸውን በፊት ሐጅ ያደርጉ ነበር። ካባ ጠዋፍ ሲያደርጉ ለካባ ክብር ብሎ ራቁታቸውን ነበር ጠዋፍ የሚያደርጉት። ሐረም አካባቢ ከሰው ጋርም አይጣሉም ነበር። ስለዚህ አላህ ሀጅን ግዴታ ያደረገው ውስጡ ላይ ተውሂድ ያለው ሰው ላይ ነው። ከአላህ ውጭ ማንኛውንም አካል የማያመልክ የነቢዩ ዓለይሂ ሰላቱ ወሰላም ነቢይነት የተቀበለ በእስላም ህግና ደንቦች ያመነ ሰው ላይ ሀጅ ግዴታ ይሆንበታል። ያም ሀጅ ግዴታ የሚሆነው መች ነው የሚለውን ትንሽ ገፋ ስንል ስንቃረብ እናየዋለን። ሙስሊሞች ላይ ነው ግዴታ ያደረገው ይህንን ሀጅ አላልሙስሊሚን አልቃዲሪን አለ። የገንዘብ አቅም፣ የአካል ብቃት አቅምም ያስፈልጋል። ሀጅ አብዛኛው የጉልበት ስራ ነው የሚሰራበት። ከየመል አረፋ ጀምሮ አብዛኛው ቦታ የጉልበት ስራዎች ወጣቶች በጣም የሚጠቀሙበት፣ እድሜያቸው ትንሽ ሄድ ያሉ ሰዎች ብዙም ሳይጠቀሙ ወደ ሀገር የሚመለሱበት ነው። ሙቀቱ አለ፣ ምግብ ያለመመቸት አለ፣ የመንገዱ ርቀት አለ፣ ረጅም ሳት ቁሞ ድዋ የማድረግ አለ፣ ከቤተሰብ ተለይቶ መቆየት አለ፣ ጉልበት ይፈልጋል። ለዚህ ነው እናታችን አይሻ። አፈላ ኑጃሂድ አለቻቸው ለነቢዩ አለይሂ ሰላቱ ወሰላም ከእርስ ጋር እኛም ወትን ጂሃድ ብናደርግ ብላ ለነቢዩ አለይሂ ሰላቱ ወሰላም የተከበረችው እናታችን አኢሻ ለነቢዩ ጥያቄ ያቀረበችላቸው። የእናንተ ጂሃድ ብሎ ማለት ሀጅ ነው አሏት ነቢዩ አለይሂ ሰላቱ ወሰላም። የሴቶች ጂሃድ ሀጅ ነው። በጣም ትግልና ተአብ ወይንም ደግሞ የተለያዩ ድካሞች ስላሉበት ለሴቶች ጂሃዳቸው ሀጅ ማድረግ ነው አሉ ነቢዩ አለይሂ ሰላቱ ወሰላም። ስለዚህ ሀጅ ግዴታ የሚሆነው በሚችል ገንዘብ ያለው ገንዘብ ያለው ሲባል የግድ ሁለት መኪና ሶስት መኪና አራት መኪና ወይ የተለያየ መሬት መግዛት ወይ የተለያዩ የእርሻ መሬቶችን ማብዛት ወይ የተለያዩ ነገሮች አይደሉም። አንድ ሰው ለዘንድሮ ሀጅ ከፍሎ ደርሶ እስኪመጣ ለቤተሰቦቹ ወጪ ካላቸው እዚህኛው ሰውዬ ላይ ግዴታ ይሆናል። ምናልባት ገንዘብ ኑሯቸው በአካላቸው ማድረግ የማይችሉ ሰዎች እንዴት ነው የሚያደርጉት? ነቢያችን ለይ ሰላቶሰላም ሰላም የመጨረሻ ሀጃቸው ላይ አባቴን ሀጅ ግዴታ ሆኖበት ነበር፣ ግን አይችልም፣ ደካማ ነው። እኔ ላደርግለት ወይ ስትላቸው ነብዩ አለይሂ ሰላቱ ሰላም ናም አሏት ሐጅ አድርግለት አሏት። ነብዩ አለይሂ ሰላቱ ሰላም ገንዘብ ኑሮት አቅም የሌለው ሰው ከሆነ ለራሱ ሐጅ ያደረገ ሰው ሐጅ ያደርግለታል እሱን ወክሎ። ግን አቅምም አለው ገንዘብም አለው ለጊዜው ግን በሽታ የያዘው ያ በሽታ የሚወገድ ከሆነ ያ በሽታ ሲወገድ በሚቀጥለው ያደርጋል። እንግዲህ እነዚህ ያው ስንመጣ የምናየው ይሆናል። አልቃድሪነ ጀሚአን ነው፣ በአጠቃላይ በሚችሉ ሙስሊሞች ላይ አላህ ሐጅን ግዴታ አድርገዋል። ቢቀውሊህ ተዓላ በዚህም በቁርአኑ አንቀጽ አላህ ግዴታ ያደረገው፣ ወሊላህ ዐለናስ ይላል አላህ በሰው ልጆች ላይ ሐጁል በይት ቤይቱላን ሐጅ ማድረግ አለው ለአላህ ገጠር ነው ከተማ ነው ዩሮፓ ሀገር ነው ያለው ወይም ደግሞ ሌሎች ሀገር አይባልም። አቅም ያለው ሰው ሐጅ ማድረግ አለበት። ይህ እስላም የተመሰረተበት አንደኛው መሰረት ነው። ለአላህ በሰው ልጆች ሐጅ ማድረግ አለው መንስተጣ ይስተጣ ኢለይሂ ሰቢል አለላህ። ይህንንም ሐጅ ግዴታ ያደረገው ደግሞ የቻለ ሰው ላይ የወጪውን ወይም ደግሞ የመንገዱን ጣጣ በሚችል ሰው ላይ አላህ ግዴታ ያደርጎታል ይህን። እያንዳንዱ ሙስሊም ሊያቀው የሚገባ ለምን እስልምና ከተመሰረተበት ከአምስቱ መሰሶ አንደኛውን ሊያቀው ይገባል። ምናልባት አቅምም ባይኖር ይህንን ማወቅ አለበት እያንዳንዱ ሙስሊም፣ ስለዚህ ማወቅ ይኖራል። ኢለይ ሰቢላ ወመን ከፈረ አላላህ፣ የካደ በሀጅ አስተባበል፣ ፈኢና አላ አላህ ስብሓነ ወተዓላ ኸኒዩን አኒል አለሚን አላላ። ሀጅ አላያደርግም ብሎ አንድ ሰው ካስተባበል፣ አላህ ከአለማት የተብቃቃ የሆነ ጌታ ነው። አንድ ሰው ሀጅ አደረገ፣ ጾመ፣ ዘካ ሰጠ፣ ሰላት በጀማ ሰገደ፣ ከአላህ ስልጣን የሚጨምረው የለም፣ ቢተውም ደግሞ የሚቀንሰው የለም። ብዙ ጊዜ የሰው ልጆች ድጋፍ እንፈልጋለን። ከጎናችን የሚደግፈን ወልደን አድጎ ልጃችን እንዲረዳን አግብተን ምስታችን እንድታግዘን እንፈልጋለን። አላህ ከእንዲህ አይነት ነገር የተብቃቃን ከአለማት የተብቃቃ። ለዚህ ነው ነቢ አለይሂ ሰላቱ ሰላም የሰው ልጅ በአጠቃላይ አንድ ሜዳ ላይ ሆኖ በአላህ ላይ ቢያስተባብል ቅንጣት ከስልጣኑ የሚቀንሰው የለም አሉ። ነብዩ አንድ ሜዳ ላይ ተሰብስቦ ደግሞ አላህን ቢያመልኩት ስልጣኑ አይጨምርም። የሰው ልጆች ጅኒዎችም አላህን የሚያመልኩት ለራሳችን ስንል ብቻ አላህ ከአለማት የተብቃቃ ጌታ ነው ይላል

የመጀመሪያው ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም። እችነች የመጀመሪያው ወይ ቃሚ ሰላት አለ ሰላትን ማቆም። ሰላት ላይ የሚያሾፉ ሰዎች የቅያማ ቀን ማ ሰለከኩም ፊ ሰቀር ቃሉ ለምነኩ ምን ልሙሰሊን ማሰለክኩም ፊ ሰቀር ሲባሉ፣ ሰቀር የሚባል ጀሃነም ምን አስገባችሁ ሲባሉ፣ ቃሉ ለምነኩም ምን ልሙሰሊን ይላሉ። ከሰጋጆች አልነበርንም። ያ ውርደት ነው። ዚያ ወረደን ይላሉ። አላህ ቁርአን ላይና ለሚሰግዱ ሰዎች ወይል የሚባል ጀሃነም ተዘጋጀላቸው። ለምን አይነት አለዚነሁም አንሰላት ይምሳሁን አላላህ ከሰላታቸው የሚዘናጉ ምን ማለት ነው? ዙሁሩን ከአስር አስሩን ከመግሪብ መግሪቡን ከኢሻ ድብል ልቅ አድርጎ የሚሰግዱ ሰዎች ጀሃነም ተዘጋጅቶላቸዋል።

ሙሐመድ ናስር ዲን ልአልባኒ ከናስር ዲን ልአልባኒ ልመን ዩሪድ የሑጀ ሀጅ ማድረግ ለሚፈልግ ሰው ምክር ቃለ ልአልባኒ ረሂመሁላህ ተዓላ ፈላቡድ ሊ ምን አን ኡሐዚረ ይላሉ። ለእኔ ቅሮታ የለውም ከማስጠንቀቅ ሚን ባዕድል መዓሲ ከከፊል አመጾች፣ ወንጀሎች ከማስጠንቀቅ ለእኔ ቅሮታ የለውም ይላሉ። አለት የክትሩ ኢብትላኡ ናስ ቢሃ በዚህ ጭንፍ መዓሲ የሰው ልጆች የሚፈተኑባት የሆነችና ፈተናው የበዛባት የሆነች ወይሕሪሙና ቢል ሐጅ በሐጅ ስነስርዓትና ድንጋጌ ይገባሉ። አንድ ሰው አላህ አቅሙንና ብቃቱን ከሰጠው ገንዘብ ከፍሎ ከቤቱ ሲወጣ ሻወር ወዝዶ ኖርማል ልብስ መደበኛ ልብስ ለብሶ ሽቶ ተቀብቶ ይወጣል። ሴት ከሆነች ግን ሽቶ ሳትቀባ ከቤት ትወጣለች። ልክ ሚቃት የሚባል ቦታ ወይም ደግሞ ሰው ልብሱን የሚቀይርበት ኢህራም የሚለብስበት በሐጅ ህግና ደንብ ውስጥ ከገባ በኋላ የሚሰራቸው ጸያፍ የሆኑ ተግባሮች አሉ። ወላ የሽዑሩነ ይጥላቀናል በልቁ አያቁም። እነዚህን ማእሲያዎች ለይቶ አይጠነቀቋቸው ቢያነ አለይህም እቅላ አንሃ ከዚህ ነገር መወገድ እንዳለባቸው አያቁም። ሊዛሊክ ለዚህ ነገር ለምን ከተባለ ልጃህሊህም አሉ ማሀይብነት ስላለባቸው በሐጅ ስነ ሥርዓት ይገባሉ። ሐጅን የሚያበላሹ ሐጅን የሚያጓድሉ ከሐጅ ሰው ልጆች ሳይጠቀሙ በባዶ ሊመጡ የሚያደርጉ ወንጀሎች ምን እንደሆኑ ሳያውቁ የሚገቡባቸዋሉ ከነዚያ ማስጠንቀቅ ግድለኛል ይላል። በገለበት ልገፍላ አንዳንዴ ዝንጉነትም ከማሸነፉ የተነሳ የሚዘናጉ ሰዎች አሉ። አለይህም በእነሱ ላይ ወተቅሊድ ይህም ሊአባይህም አሉ አባቶቻቸውንም ተቅሊድ በማድረግ በቃ እነሱ የሰሩትን ይሰራሉ የተዉትን ይተዋሉ። የነቢዩ የሀጅ አደራረጋቸው ስራ ውስጥ ከገቡ በኋላ ምን ያደርጉ ነበር የሚለውን አያውቁም። ዝም ብሎ የሆነ ሰው ተከትሎ ይሄዳሉ። ሰዎች ያደረጉትን ነገር ያደርጋሉ። በዛ ምክንያት ከብዙ ማስያዎች አይርቁም። እዛ ማስያ ላይ ይወጥቃሉ ይላል። አወለን የመጀመሪያው አሽርኩ ቢላ በአላህ ላይ ማጋራትን ይዞ ወደ ሐጅ የሚሄዱ ሰዎች፣ እነዚህ ሰዎች ምንም አይጠቀሙም ድካም ካልሆነ በስተቀር ከቤተሰብ መለየት፣ ዝም ብሎ ገንዘብ ማውጣት። እንደው ሐጅ ያደረጉ ሐጂ ለመባል ካልሆነ በስተቀረ በስተቀር የቅረቡ ያቀርቡል መስጂድ አልሐራም ባዳ አሚህም ሐዛ አለላህ ሙሽሪኮች ሐጅ ያደርጉ ነበር። ምን አይነት ሐጅ? ከአባን ጠዋፍም ሲያደርጉ ራቆታቸውን ነበር የሚያደርጉት። በል የተለያዩ የደም ወይም ደግሞ የስጋ አካላቶች ለአላህ ይደርሳል ብሎ ያስቡም ነበር። ብዙ አይነት ግንዛቤ ነበራቸው። ለዚህ ነው አላህ ሀጅ ላይ የሚታረዱ እርዶችን፣ ስጦታዎችን አላ የናልላ ልሁም ሃ ወላ ዲማው ሃ ወላኪን የናልሁ ተቋሚንኩም አላቸው። አላ ለአላህ እኮ ከስጋም አይደርሰውም ከደሙም አይደርሰውም። ነገር ግን ለአላህ የሚደርሰው ከእናንተ ውስጥ ያለች ተቋ አላህን የምትፈሩት እሷን ይችላል አላህ ዘንድ እንደምደርሰው አላቸው። ስለዚህ ይሄ መጀመሪያው ሽርክ ነው። ሽርክ ያለበት ሰው ሀጅ ቢያደርግ ምንም ፋይዳ የለው። ቀንን እየፈራ አድባርን እየፈራ አውጋርን እየፈራ እርዝ እያሰረ ወደ ጦንቃይ ቤት እየሄደ ቀልቡን በተለያየ ነገር አንጠልጥሎ በአላህ ላይ ተወኩል የሌለው በተለያየ ነገር የሚዞር ቀልቡን የሚያንጠለጥል የተለያዩ ነገሮች ይደርሱልኛል የሚል ሰው ሀጅ ቢያደርግ ዝም ብሎ ድካም ነው። ደክሞ መጣ ነው የሚባለው። ፋይዳ የለው። ሀጅ ለአንድ ሰው የሚጠቅመው አቂዳ ተውሂድ ሲኖረው ብቻ ነው። ጠቃሚም ጎጂውም አላህ ነው። ሽርክ ያለበት ሰው

ይቺ ሽርክ የምትባለዋ ከትልቁ አደጋ ነች። አደጋ የሚባለው የመጀመሪያ መድኃኒት የሌለው ካንሰር የሚባለው ሽርክ ነው። በስላ ሰው ዱኒያ ላይ ካንሰር ይዞት ቢሞት፣ ሱካር ይዞት ቢሞት፣ ግፊት ቢይዘው፣ ጨጓራው ቢንከራተት፣ አካሉ ቢጎሳቀል፣ ውሃ ቢወስደው፣ ጅብ ቢበላው፣ እሳት ቢነካው፣ መኪና ቢገጨው፣ በረሃ ቢሞት፣ ይቺን ችግር በምን ይገላገላታል? በሞት ይገላገላታል። ግን አንድ ሰው ሽርክ ይዞ የሞተ ሰው የማይድን የሆነ ካንሰር ነው

ዳዋ ከሚያደርገው ሰው በላይ ዳዋ የሚደረግለት ሰው ይጠላው ነበር። ድህነትን የሚወድና የሚያፈቅር የሚፈልግ ሰው አለ? ስለ ቀመሳት ነው አረ። ወይንም ደግሞ አንድ ቀን ከነሌሊቱ ባይበላ አንድ ሰው ድህነት እንዴት አይነት መጥፎ ነገር እንደሆነች ያውቃል። ዳዋ የሚደረግላቸው ከሽርክ ውጡ ቢባሉ ሰዎች ስለ ሽርክ ጸያፍነት ቢያውቁ ኖሮ ዳዋ ከሚያደርገው ሰው በላይ ቀድሞ ይጠሉት ነበር። ይህንን አይጠሉት ደግሞ ለምንድን ነው? የሽርክን እውነታ ስለማያውቁ ነዋል። እውነታውን አያውቁም። አብዛኞቹም አሽርክ አለዚ ሁወ ሚን አክበሪል ከባኢራል

ና ይበሉጅ መዲና ይውሰዱጅ መዲና ያቀመረል መካ ልቤ በርሶ ተመካ ይባላል። እንዲህ አይነት ቃላቶችን እንዳትጠቀሙ። ነቢዩን መውደድ የሰሩትን መስራት የቅያማ ቀን ሀውዳቸውን ወፍቀን እሳቸውን ተከተለን ጀነት እንድንገባ ርስቁን ስጠን ማለት ዱዓ ማድረግ ነው እንጂ የአላህን ሀቅ አምጥቶ ለነቢዩ ለሰላቱ ሰላም መስጠት አይቻልም። ይሄ የተከለከለ ነው። ወየድዑነ ሚን ዱን ላህ አዘወጀለ ከአላህ ውጭ ያለውን ይጠሯቸዋል። ወላሁ አዘወጀለ የላቀውና ከፍ ያሉም፣ ላይስመኡ ዱዓኣኩም አላህን ብትጠሯቸውም እነዚህ የሞቱ አካሎችን መስማት አይችሉም። ወለው ሰሚዑ እንደው እንደው እንደው ቢሰሙ አላላህ የምጠሯቸው ሰዎች መስተጃ ቡለኩም መልስ መስጠት አይችሉም። አላላህ አፈር ውስጥ የገባ ሰው፣ ድንጋይ የተጨመረበት ሰው፣ ለህዱ ውስጥ አስገብተን ቀብረነው የመጣ ነው ሰው አይሰማም። ቢሰማም መልስ አይሰጥም። አላላህ ወየውመል ቅያመቲ የክፍሩነ ብሽርክኩም አላላህ። ነቢዩ ይመለካሉ፣ ነቢዩላህ ኢሳ ይመለካሉ፣ ጅብሪል ይመለካል፣ ሚካኤል ይመለካል፣ አጠቃላይ ነቢያቶች ሷሊሆች ይመለካሉ። እነዚህ ሳይወዱ የተመለኩ ናቸው፣ ነፃ ናቸው። እየወደደ ደግሞ የተመለከ ከካፊሮች ጋር አብሮ ጃን የሚገባው።

አለይከ ውጁበን አይኒየን አ ነፍስ ወቀፍ ግዴታ። ምሳሌ ሆነ አንድ ሰው እዚህ አካባቢ ስለተለያዩ ነገሮች የያዘ አንድ ውስታዝ ሊኖር ይችላል፣ ወይም ደግሞ አንድ አሊም ሊኖር ይችላል። እዚህ ሰፈር ላይ ይህ ሰው ካለ በሌሎቹ ግዴታ አይወድባቸው። ግን ይቺ ደግሞ ነፍስ ወቀፍ ግዴታ ትሆናለች። አጅ የተነሳ ሰው ስለሀጅ ማወቅ አለበት። ከራት ወደ ስራው ገብቷል። አይኒይ የሆነ ነፍስ ወቀፍ የሆነ ግድ የሆነ ነገር አለብህ ይላል። አንቱ ባድረ ኢላ ማሪፈት ተውሂድ፣ የመጀመሪያው ልትሽቀዳ ደም ይገባል። ተውሂድ ማወቅ፣ መጠየቅ፣ መቅራት

ቁርአኑ የሚዘጋበትን መልእክት ይዩት። ፈመን ካነ የርጁ ልቃ አረቢ አለ፣ ከጌታው እገናኛለሁ ሂሳብ አለብኝ፣ ቅያማ አለ፣ ራቁት መቆም አለ፣ አንድ ሜዳ ላይ መሰብሰብ አለ፣ ልብስ የሚባል ነገር የለም ብሎ ጀዝም ያደረገ ነቢዩ ስለ ቅያማ ቀን ሲናገሩ፣ እናታችን አይሻ ሰሃቦች ከወንድ ጋር መቀላቀል ድምፃቸውን ከፍ አድርጎ መናገር አያውቁም ንጹህ ናቸው ሴት ከሴት ወንድ ከወንድ ነው፣ ካጅነብያ አይቀላቀሉ። ከበዳት እንዲህ ያ ነቢይላ የቅያማ ቀን ሴትም ወንድም አንድ ላይ ይንቀሰቀሳል? እንዲ ያለች ሽንቀታ ያችው ዱኒያ እኳ ነው የምንጠይቀው። የዛን ቀን መቀላቀል ይኖራል ወይ ብላ ጠየቀች። ያረገዘች እናት ልጇን የቱ ጋር ያንጥጣለች? አታቅ ርጉ ዛሁን፣ መንገድ ትመርጣለች፣ ጫማ ትመርጣለች፣ አልጋ ትመርጣለች፣ ትራስ ትመርጣለች፣ ሐኪም ትመርጣለች፣ ብዙ ነገር ትመርጣለች። የቅያማ ቀን ግን የቱ ጋር የውመ የፍሩል መርኡ ሚን አኪ አላላ ሰውየው ከወንድሙ የሚሸሹበት ቀን ነው ወኡሚሂ ከናቱም ዋቢ ከአባቱም ወሳሂበቲ ከጓዱም የሚሸሽበት ቀን ነው። አላ የዛን ቀን ነፍሲ ነፍሲ ነው። የዛን ቀን የዛን ቀን ሁሉም ሰው ለራሱ ሀጃ አለው አለት። ሴቷም ወንድ ፈልጋ አይን የምትወረውርበት ቀን አደለም። የዛን ቀን የጭንቅ ቀን ነው አሉ ነቢዩ። እያንዳንዱ ሰው በወንጀሉ ልክ በላቡ ይጥለቀልቃል አሉ ነቢዩ። እስከ ቁርጭምጭሚቱ የራሱ ላብ የሚሸፍነው ሰው አለ አሉ። እስከ ጉልበቱ የራሱ ላብ አሉ። እስከ ብብቱ የራሱ ላብ ይሸፍነዋል አሉ። እስከ ጎሮሮ የራሱ ላብ ይሸፍነዋል አሉ። ሙሉ በሙሉ

በጎ ስራ ይስራ፣ በአላህ ላይ ማንንም ምንንም እንዳያጋራ በሚለው ዘግቶታል። ይህም ሱረቱል ካፍ መቶ አስረኛ ቁጥር ላይ ነው። ወቀውሉ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ማለታቸው ነው። መን አህደሰ ፊ አምሪና ሀዛ አሉ ነቢ ነቢዩ በነበሩበት ሰዓት አልነበረም ይሄ ነገር እንደዚህ አይደለም ያስተማሩ ከሰላት በኋላ ይህን ያህል በሉ፣ በእጃቸው ይህን ቁጠሩ፣ ቁራን ስትቀሩ እንደዚህ ቅሩ ብሎ ነቢዩ በሥነ ሥርዓት አስተምሮን ሂደዋሉ። እነዚህ ሰዎች ደግሞ ኬታ መጡ ብሎ ተገርሞ አያቸውና ቀጥታ ወደ አብደላህ ብኑ መስዑድ ሄደ። ለአብደላህ ብኑ መስዑድ መስጊድ ውስጥ እንዲ እንዲ እንዲ አይነት ነገር አየው አለው። ምን አል መጣና ጥፋታችሁ ምን አረዘመ? ነቢዩ ሲለብሳት የነበረችው ልብስ አላለቀች፣ ሲጠጡበት የነበረው እቃም አላለቀም። ሰሀቦቹ ሞልተው አሉ። ምን ነው ፈጠናችሁ? አላቸው። እንዲህ ሲያደርጉ የነበሩ ሰዎች መጨረሻ ላይ ከእስላም ወጥተው ያገኘዋቸው ይላል። አዲስ ነገር የሚጨምር ሰው ምን አለበት የሚል ሰው ጀሃነም ይበላዋል። ምን አለበት ጀሃነም አለበት። ዲን በፍልሳፊ አይሆንም። ነቢዩ በቀደዱት ቦይ መሄድ ብቻ ነው። አዲስ ነገር ማምጣት አይቻልም። ነቢዩ ለዚህ ነው የሰጠዋችሁን ያዙ የሰጠዋችሁን ያዙ፣ አጠሙም አሉ። ነቢዩ አለ ሰላት ሰላም ስለዚህ፣ አዲስ ነገር የጨመረ ፊ አምሪና ሀዛ በዚህ ዲናችን አዲስ ነገር የጨመረ ማለይ ሰፊሂ አሉ። በዚህ በዲኑ ውስጥ የሌለን ነገር ያመጣ ሰው ፈሁዋ ረዱን አሉ። ነቢዩ የሠራው ስራ ተመላሽ ነው አሉ። ተገባይነት የለውም። ኢማሙ ቡኻሪ 2690

ያስቀመጡት ነው። ሁለተኛ ከሚለው ከዛ እንጀምራለን። በሰማ ነው እምንሰራ አላህ አድርገን ጅለናችን አላህ ያንሳለን። ከፊት ለፊት ላለው ሐጅም አላህ ይወፍቀን። ጀአለነል አላሁ ወኢያኩም ሚነለዚነ የስተሚዑነል ቀውለ ፈየትተቢዑነ አሕሰነህ ወሰላሙ አለይኩም ወረሕመቱላህ